የቤት ሰራተኛ አደይ እንዲሁም በሶስት ወንዶች የተወደደችውና የተፈቀረችው የቤት ሰራተኛ በባለፈው ክፍል ላይ ፍቅር አሳግታት ነበረ። ማን ነበር ያገታት? ስትወጣና ስትገባ የሚጠብቃት እወድሻለሁ አፈቅርሻለሁ የሚለው ኪንጎ ወይንም ንጉሱ ነበረ። ገንዘብ ከፍላ ያሳገተቻት ንጉሱ በጣም ፈርቶ ነበረ። አደይን ሳግታት ወንጀለኛ ነህ ወይንም አጋች ነህ ተብዬ እንዳልያዝ በማለት ለፍቅር እሲ ነግራት። ለእሷ ይሄ እገታ ሳይሆን ጠለፋ ነው። የገጠር ልጅ ናት። አትልፈስፈስ፣ ወንድ ልጅ አይደለህም ወይ? ቆፍጥ እንበል ነበር እያለችው በዛሬው ክፍል ላይ የሁለቱ አፍቃሪዎቿስ የባርኮቴና የዴቭ ይህንን ድርጊት ሲሰሙት ምን ይፈጠር ይሆን? የአደይን መታገት እንዲሁም ፍቅር ደግሞ አደይን በማሳገቷ ትጸጸት ይሆኑ? ባላደረግኩት ትልስ ይሆኑ? በሌላ በኩል ደግሞ እህቷ ለሕክምና የመጣችውስ ብርሃን የእህቷን መታገት ስትሰማ ምን ይፈጠር ይሆን? ይህን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከኔ ጋ ክብሩ ስፋ እግዚአብሔር ይመስገን። በዛሬው ክፍል ላይ ንጉሱ አግቷታል። አትቀልድ፣ እልቀቀኝ፣ እህቴ ትጨነቅብኛለይ ልሂድ ነበር እያለችው እኔ በሰላም ስጠይቅሽ እምቢ እሺ ብለሽ ቢሆን ይሄ ሁሉ ድርጊት ባልተፈጸመ ነበር በማለት ነበር ያስጠነቀቃት። እንዲሁም ፌስታል ጥቁር ፌስታል ነበር ያለበሳት እና ይህንን ምላሽ ከሰጠችው በኋላ መልሶ ነበር በዛ በጥቁሩ ፌስታል የሸፈናት። በጎንም መጠጥ እየጠጣ ነበረ። በሌላ በኩል ዴቭ እክላሱ ሲገባ አልጋው ላይ ወረቀት ተጽፎ ያገኛል። ያንን ወረቀት በባለፈው ክፍል ላይ የጻፈችው ፍቅር ነበረ። እሰራላችኋለሁ ብላ እየዛተች የጻፈችው ነበረ። ምንድን ነበር የሚለው? እኔን ፍለጋ እንዳትወጡ እኔ የራሴን ህይወት መኖር እፈልጋለሁ ሃግብቼ ወልጄ መኖር እፈልጋለሁ የሚል ነበር። ዴቭን ስም የሚገልጽ ነበር። እና በጭራሽ ይህማ ፈጽሞ ሊሆን አይችልም አደይ እያለ እየጮኸ ከክላስ ወደ ኤላ ቤት ይሄዳል። ኤላ ቤት ሲሄድ የዴቪሂት ሊዲያ ደግሞ እሱ ጋር ነበረች፣ እና ልትተኛ ወደ ኤላ አልጋ ላይ ስትወጣ ኤላ አልጋው ላይ ነበረ። ልትተኝ ነው ወይ ብሎ ይላታል። አዎ ብላ መለሰችለት። አንቺ አልጋው ላይ ተኚ እኔ ሶፋው ላይ እተኛለሁ በማለት ከአልጋው ላይ ሲወርድ በር እየተቆረቆረ ነበረ። ወዴት ነው የምትሄደው? አልጋው ሰፊ ነው ይበቃናል በማለት ስትል ዴቭ ድንገት ይገባና አደይ አደይ እያለ ይጮሃል። ኤላን ድንገት ያንቀውና የት ነው ያደረካት አደይን በማለት ከሱ ጋር ጸብ ይፈጠራል። እኔ ምንም የማውቀው ጉዳይ የለም። መታ ነበር ስራዋን ስትጨርስ አስፈቅዳኝ ወደ ቤት ተመልሳለች በማለት ለዴቭ ይመልስለታል። ፍቅርም ቆማ ነበረ። ሊዲያም ቆማ ነበረ። ሊዲያን ምን ዝም ያስብልሻል አንቺ መልሺ፣ በማለት ለሊዲያ ይነግራታል። አዎ መጣ ነበረ ሽሮ ሰርታልን ነው እየሄደችው፣ በማለት ለወንድሟ ትመልስለታለች። ይህንን ድርጊት እያደረገችው ወደ እኔ እንድትመጣ ያደረገችው ፍቅር ናት፣ በማለት ኤላ ይናገራል። እኔ በጭራሽ አላኳትም ብላ ተናገረች። ዋሸች፣ አንቺ ዚህ ምን ትሰሪያለሽ? በማለት እህቱን ይጠይቃታል ዴቭ አይ ብቻውን ከሚሆን ብዬ ነው በማለት ትመልሳለች። አሁን ቀጥታ ወደ ቤትሽ ሂጂ በማለት እህቱን ያስጠነቅቃታል። እኔ ማንንም ሰው አልፈልግም ማንኛችሁንም ኑልኝ አላልኩም እያለ ኤላ በጣም እየጭሆ ነበርና ውጡልኝ እያለ እንዲወጡ አደረገ። ሊዲያ ቀረች። ሊዲያ አንቺም ሙጫ አላት። እኔማ አልወጣም በማለት ለኤላ ስትነግረው በጣም ጭሆ እንድትወጣ እያደርጋል። ባርኮቴ ደግሞ ስራ ቦታ ነበርና ለዴቭ እያወራ ስለ ስራው ነበር እያወራ ያለው። አደይ ምንድን ነበር አውርቷት ስልክ አውርቶ ከጓደኛው ጋር አስቸገረችኝ እኮ በማለት ለጓደኛው ለዳይመንድ ይደውልለታል። እማ ንጉሱ ወይንም ኪንጎ እባክህ በማለት ይመክረዋል። ለምን እሷን እንዲደፍራት ነበር ዳይመንድ የሚናገረው። እሱ ደግሞ በጣም አስቸግረዋለች እና ሊስማት እስኪል እሷ ትዋጭሯልኝ። አንቺ ምናባሽ ነው የምታደርግኝ በማለት ንጉሱ ይመልስለታል። አረ ሰፈሩ በጣም ቅውጥ ብሏል፣ አፍጥ ነው እያለ ማን ይናገራል? ያኛው ዳይመንድ ተብዬው ለንጉሱ እየነገረው ነበር። በጣም ደንግጦ ስልኩን እትቶት ሲወጣ አደይ እንደምንም ብላ ለባርኮቴ ስልክ ትደውልለታለይ። ድረስልኝ ችግር ውስጥ ነው እያለሁት እያለች ለባርኮት ስትነግረው እሱም ከስራ ቦታ በጣም ጨርሱት ችግር ተፈጥሮ ወደ ቤት ሊሄድ ነው በማለት ይነግራቸዋል። ስራ ቦታ እያሉት ወደ ከዴቭ ጋር ይደዋወሉና ከዴቭ ጋር ይገናኛሉ። ይህን ችግር ማ እንደፈጸመው ይነጋገራሉ። መጀመሪያ ጠይቋት ነበረ እኔ አላየሁም ብላ ነው ሽምጥጥ እያደረገችው ፍቅር ማለት ነው። ይህንን ነገር የምትፈጽመው ፍቅር ናት በማለት ወንድሟ ይናገራል። ምክንያቱም ያንን የእጅ ጽሑፉን ለአደይ እህት ለብርሃን ደረጁ ላይ ቁጭ ብሎ አማክሯል። እኔ የምለው እዛ ጓደኛ ወንስ ፍቅረኛ ነበራት ወይ በማለት ለብርሃን ይነግራታል። አረ ይህንን ነገር አባቴ ከሰማ ትልቅ ችግር ነው የሚፈጠረው፣ እባክህ ዴቭ እህቴን ፈልግልኝ በማለት እሱን ተነግረዋለች። ምን አንቺ ብቻ እኔ ራሱ ያለሷ መኖር አልችልም፣ በማለት ለብርሃን እየነግራታ የሆነ ወረቀት አስቀምጣ ጽፋልኝ ነው እያገኘሁት ብሎ ያንን የእጁ ጽሁፉን ለማን እየሰጣታ፣ ለእህቷ? በጭራሽ ይሄ ነገርማ ለማስመሰል ነው እንጂ የእህቴ ጽሁፍ አይደለም፣ በማለት ተነግረዋለች። እርግጠኛ ነሽ ብል ብሎ ይመልስላታል። ማለት ነው እንደገና ከባርኮቴ ጋር ደግሞ ከተገናኙ በኋላ ያንን ወረቀት የተጻፈውን ለባርኮቴ የተጻፈለትን ለዴቭ እያሳየውና ይህ ጽሁፍ የእህቴ ጽሑፍ ነው እየፍቅር ነው በማለት ባርኮት ለእዴቭ ይመልስለታል። እንግዲህማ ያሳገተቻት እሷ ናት ማለት ነው አለቃተመ በማለት ወደዛ ቤት ይሄዳል። እህቷ ብርሃን እንደተኛች የተኛችበት የእህትሽ አፓርትመንት መሰለሽ ወይ? ተነሽና ውጪ ቤቱን ልቀቂ በማለት የለበሰችውን ልብስ ግፍፍ አድርጋ ትላታለች። እባክሽ ፍቅር አንድ ቀን ብቻ ልደር፣ እህቴ እስከምትመጣ በማለት ለፍቅር ትነግራታለች። ምንም የማውቅልሽ ጉዳይ የለም ተነሽና ውጪ ብላ ነው ያለቻት። እሺ ታዲያ የት ልሄድ? አንድ ቀን ብቻ እድር ስጭኝና ወደም መጣሁበት ወደ ሀገሬ እመለሳለሁ ብላ ትላታለች። እንደለመድሽ ለምኛ እኔ የምናገባኝ ልመና ውጪ ብላ ትላታለች። እሺ እለቅልሻለሁ፣ እወጣልሻለሁ ብላ የአደይ እህት ብርሃንም ከቤት ትወጣለች ባርኮቴ በጣም ተናዶ እህቱን ሊቆጣ ወደዛ ቤት ይመጣ ዴቭ ፍቅርን ብታስጨንቃት በጭራሽ እኔ ነኝ ያሳገትኳት ብላ አትነግርህም በማለት ለባርኮቴ ይነግረዋል። ቀጥታ ይመጣና እንቅ ነው እያደረጋት፣ የት ነው እያደረግሻት? በማለት እህቱን ያስጨንቃታል። እኔ አላደረግኩም ብላ ሽምጥጥ አድርጋ ነው እየካደችው እኔ ሁላችሁም አትወዱኝም ከአባቴ በስተቀር በማለት ለባርኮቴ የትነግሯል ለማምለጥ አባቴ አባቴ አትበይ፣ የት ነው ያደረግሻት? አለቅሽም በማለት ያስጠነቅቃታል። እዚ ጋር ዴቭ ይገላግላል። ምክንያቱም በጣም አንቋት ነበረ። ብርሃንም መጀመሪያ ከማውራቱ በፊት ከባርኮቴ በፊት አናግሯት ነበረ ፍቅርንና እንቅ አድርጎ በጣም አስጨንቋት ነበርና ልትገለይ ነው እገልሻለሁ በማለት ሁሉ ሲላት፣ ተገደልከኝ ቆይተሃል በፍቅርህ በማለት ለሱ እነግረው ነበረ። ሁለቱም ነው እያነቋት፣ ፈጽሞ ልትናገር አልቻለችም። እህቷም ውጭ ላይ ወጣ፣ ጎዳና ላይ የተቀመጠች በጣም እተከዘች። ሊዲያ ወደ ቤት ከመጣች በኋላ ተሰብስበው ስለ አደይ በጣም እያሰቡ ነበርና ቆይ ቆይ ቆይማ ብርሃን የት ሄዳ ነው በማለት ለእህቷ አንቺ ብላ ትነግራታለች። አንቺ አትበኝ አላልኩሽም ወይ ብላ ፍቅር ትመልሳለች። ሁለቱ ባርኮቴና ዴቭ የታለች በማለት ይናገራሉ። ምክንያቱም አዎ ብርሃን የለችም የታለች እያሉ እየፈለጓት ነበረ ሁለቱም እየክላስ እየገቡ ቢፈልጓት የለች ባርኮቴ ይሄው ፈለግናት፣ የለችም ይች ልጅ የት ሄዳ ይሆን በማለት ዴቭ ለባርኮቴ ይነግሯል። ይኸው እኔ ምን አውቃለሁ የት እንደሄደች፣ ወይ እህቷን ፍለጋ ወታ እንደሆነ በማለት ይመልስለታል። ከተማውን የታውቀውና ነው የምትፈልጋት በማለት በዚህ በምሽት በማለት ለባርኮቴ ይመልስለታል። ባርኮቴም በድጋሚ ሄዶ እህቱን ነው እያስፈራራት። እህቱ እኔ ምንም የማውቀው ጉዳይ የለም ብላ ነው ሽምጥጥ እያደረገችው። ለዴቭ ምንድን ነበር እያለችው እህቴ በዚህ በጨለማ የት ሄዳብኝ ይሆን? እያለች ጅብ እንዳይበላብኝ ይሄቴን እያለኝ በጣም በተጨንቃ ነበረ። አንቺ ማነሽ ነይ በማለት ስትጠራት፣ ስሜን ጥሪ አንቺ አትበኝ ብላት ነግራት ነበረ። ማን ነበር ስምሽ? ብርሃን። ኦኬ፣ ጨለማው ሲያልቅ በብርሃን ተጠራሽ፣ እንደዛ ነበር እያለቻት ጋር ስታመነ ጫጭቃት ሁሉ በእንትና ድንገት ተነስቶ አምልጦ እየሄዳል ማለት ነው ውጭ ላይ እወታ በጣም ረሃቡ ጥማቱ እሲ በዛባት ስትንከራተት በልብ ድካም ምክንያት ትወድቃለች። የአደይ እህት ከእህቷም ጋር ሳይገናኙ ከቤተሰብም አስወጥታት ባርኮቴና ዴቭም መሳ ያገኟት የፍቅር ክፋት ነው እንደዚህ የተደረገ ያቺ ሊዲያ የምትባለው ልጅ ምን ነበር እያለቻት አይዞሽ፣ አትጨነቂ ነገ እትገኛለች እንፈልጋታለን ብላት ነበር። ፍቅር ከማስወጣቷ በፊትና ትንሽ አይዞሽ ብላት ነበረ። መንገድ ላይ ወክ እያደረጉ ከኤላ ጋር ኪንጎን እያገኙትና ያው ያው ብላ ትለዋለች። ምኑ ብሎ ይመልስላታ። ያ ነው መንገድ ላይ እየጠበቀ የሚፎግራት እሱ አግቷት ሊሆን ይችላል በማለት ትነግረዋለች ለኤላ። እርግጠኛ ነሽ ወይ እሱ ነው ወይ እያገታት በማለት ይላል አረ እኔ እርግጠኛ ባልሆንም ከፍቅር ጋር ግን ሁለቱ በጣም ነው የሚግባቡት በማለት ተናግረዋለች እሱ እስ ወደ መንገድ ሲሄድ ይገጣጠማሉ አንተ አደይን ከወሰድክባት መልስ በማለት ለኪንጎ ትነግረዋለች የት አየሽ እኔ አልወሰድኩም በማለት ሽምጥት እያደርጋ ወንድሜ ይኸውልህ ከጠፋ ትናንትና ነው እየጠፋችሁ እባክህ ካየሃት ብለን ነው በማለት ይነግረዋል። አላየሁም በማለት ይነገረ። ዴቭ ካስጠነቀቃትና ከተቆጣት በኋላ እክላሷ ገብታ እያለቀሰች ሊዲያ ወደ እዛ ቤት ትሄድ ወደ እክላሷ ገብታ ምንድን ነው እንደዚህ የሚያስለቅስሽ ከሰሞኑ ደግሞ ራቁትሽን ሆነች ስታለቅሽ ይታየኛል በማለት ታናድዳታለች። ከዚህ ቤት ሁለታችሁም አንቺም ወንድምሽም ከዚህ ቤት ውጡልኝ በማለት ነበረ እየነገረቻት የዚህ ሴራ ጠንሳሿ አንቺ ነሽ በማለት ትነግራታለች። ሊዲያ ፍቅርን በጭራሽ እኔ አላደረግኩም አይንሽን እንዳላይ ከክላሴ ውጭልኝ በማለት ታስጠናቅቃታለች። እሺ አደይንም ያሳገትሻት አንቺ ነሽ እህቷንም ከቤት እያባረርሻት አንቺ ነሽ በማለት ታስጠነቅቃታለች። እኔ አይናችሁን ማየት አልፈልግም ብላ በድጋሜ እያለቀሰች ነበረ። ባርኮቴም ግራ ግብት ብሎታል። ዴቭም በጣም ጭንቅ ብሎታል። ይህንን ድርጊት እያደረገችው ፍቅር እንደሆነች በእዛ በእጅ ጽሑፉ ወረቀት ታየች ማለት ነው። ምክንያቱም የአደይ ጽሑፍ እንዳልሆነ ይህንን ነገር እያደረገችው እሷ እንደሆነች በሌላ በኩል ንጉሱ ምንድን ነበረ፣ ስልክ ማን ደወለለት? ያ አብሯት ያገታት ደወለለት ማለት ነው። አረባክህ በጣም አስቸግራኛለች በማለት ይነግረዋል። አንተ ምንድነው ለድፍረት የሚሆን ጠላ በማለት ይለዋል። እሺ የት ነው ያለው? ይዘህልኝና ይለል ያንን ጠላ እየጠጡ ሁለቱም እየጠጡ ቆይ ቆይ ቆይማ አንተ እንዴት አጠገብ ሆና እንዴት ዝም ትላለህ? እስከምትጀምረው ነው እንጂ እያለ እየገፋፋው ነበረ። ለምን ልጅቷ እንዲደፍራት እየተናገረ ነበረ። በጣም ሰከሩ ሁለቱም ሰከሩ። ቆይ ለምንድን ነው ይችን ችክህን ለአንድ ቀን የማታሳየኝ በማለት ለንጉሱ እየነግረዋል። ሄደ ወደ እሷ ጋር እየተወላገደ፣ ወደ አደይ ጋር ሰክሯል፣ እየተወላገደ ያንን ጠጣ ጠላ ከጠጡ በኋላ ይሄድና የኔ ሙሽራዬ፣ ሙሽራዬ፣ አደይ ሙሽራዬ፣ መጣሁልሽ አለሽልኝ ወይ እያለ ወደ እሷ እየተጠጋ ሊደፍራት የዛሬው ቪዲዮ እንግዲህ በዝ ነው የሚያበቃው። ቀጣይ ዴቭ ምን ያደርጋት ይሆን? ምንስ ይፈጠር ይሆን? የአደይ እህት ደግሞ ጎዳና ላይ በራብና በጥማት ጎዳና ላይ ወድቃለች። ማንስ ደርሶላት ይሆን? የፍቅርን ማገት ሲያ አደይን ማገት ሲያግታት እንደገና ፍቅር ደግሞ ብርሃንን እህቷን እንድትወጣ አድርጋታለች። ያችኛዋ ወጣችልኝ ስንል ደግሞ ይችኛዋ ተተካችልን ብላ ለዴቭ ነግረው ነበረ። ዴቭ በጣም ነበረ የመነጫጨቃት ፍቅርን ማለት ነው። የአደይ እህት መጨረሻዋ ብርሃንዬ ምን ትሆን ይሆን? ማንስ ደርሶ ያድናትስ ሲሆን ምክንያቱም ወታለ ጎዳና ላይ ወድቃለች። የራ የራብና የጥማቱ ብዛት ጥሏታል። ኪንጎና ጓደኛውስ ጠላቸውን ከጠጡ በኋላ መጨረሻቸው ምን ይሆን? የኪንጎስ ወደ እሷ ጋር ሄዷል? ወደ ፍቅረኛው ይህኛው ወልጋዳውሳ ጠጥቶ ጠጥቶ መጨረሻው ምን ይሆን እንግዲህ? የፍቅር ክፋት ይጋለጥባት ይሆን? የባርኮቴና የዴቭ ምላሻቸው ወይንም በእሷ ላይ የሚፈጽሙት ምን አይነት እርምጃ ይወስዱባት ይሆን? ያንን በቀጣይ ቪዲዮ የምናይ ይሆናል። ቤተሰብ ቪዲዮውን ላይክ እና ሼር እያደረጋችሁ መልካም ቆይታ ይሆንላችሁ። ባይ ባይ፣ ቤተሰብ።